አሰላሙ አሌይኩም ወረህመቱላይ ወበረካቱ የተከበራችሁ የወሎ ጊራና ወብ የቻናል ቤተሰቦች ሰላም ናችሁ? እኔ ሰላም ነኝ። ዛሬ ሊላህ ዛሬምን የተለመደው ምርጥ የሆነ ግጥም ይዤላችሁ ቀርብ ያለሁኝ። ወደ ግጥሙ ከማለፋችን በፊት ለወሎ ጊራናትዮብ አዲስ የሆናችሁ ሰብስክራይብ፣ ላይክ እንደዚሁም የምንለቃቸው ቪዲዮዎች ቶለቶለ እንዲደርሳችሁ የዲል ምልክቷን በመጫን የወሎ ጊራና ዮብ የቻናል ቤተሰብ ይሁኑ። ቀጥታ ወደ ግጥሙ እናልፋለን። ቢስሚላህ የግጥሙ ርዕስ ስደተኛዋ ይሰኛል። የልጅነት ወዟ እያደር ተመጦ የነገ ተስፋዋ ከላይዋ ተማጦ ለራሷ ሳይደላት ሳይመቻት ስደት ቀልጣ ታበራለች ሌላን ለማስደሰት የመቆም እድሏን በመቆም የምትገፋ እድሜ እየገበረች ለሌላ ምትለፋ ተጨራምታ ብትኖር ምኑም ብትከፋ እሷ ኮ ውዲነች ነገር በይፋ በናፍቆት ሐቅ ላይ በትዝታ ደሴት በተዋጦ ነዋሪ ያረብ ሀገሯ ሴት ባሻገር እያየች የቀረች ርቃ ጉልበቷን በግራ ቤተሰብ አድምቃ የድህነት ታጋይ የስደት ወታደር እንጀራ ፍለጋ ዘልቃ ከሰው ሀገር ከቶ ስለ እሷ ስንቱ ጉድ ይነገር። የቤተሰብ ቤዛ የንፋስ ላይ ሻማ ብርሃን አፍኪነች ለራሷ ጨልማ። ከምንም ከማንም ከሁሉም ያልሆነች ህልሟ ሳይሞላላት ባክና የጎደለች የሰው አኗኗሪ የህይወት ዣንጥላ እንደ ጧፍ ያበራች ለራሷ ተቃጥላ የዲካ ሟፍሬ ዋጋው ያልታወቀ ምሽቱን ያፈካች ቀኗ እየጠለቀ ታዲያ ይተቻታል እሷን ያላወቀ እድሜዋን ሰው ሀገር ስደት የሰረቃት ምስጋና ተነፍጋ ምርቃት የራቃት የዲካ ሟ ብዛት የልፋቷ ስሌት ተመን ወደር የለው የአረብ ሀገሯ ሴት ከድህነት ጋር ልትፋለም ወጣ ስለሌላው ዲሎት ልጅነቷን ሰጥታ በህይወት መንገድ ላይ በትጉህ የቆመች ገና ባፍላ ዕድሜዋ ሳታብብ የቀረች የአረብ ሀገር ጀግና እወቋት ትችነች። ቀንና ሌሊቱን ክረምትና በጋ ሁሌን ደባከነች በእፎይታ ሳትረጋ። እንደ ድመት እንቅልፍ አይኗን ዘግታ ከፍታ በቅጡ ያላየች አጥጋቢ ምኝታ። ዙሪያ ጥምጥም ስትዞር እንደ ሸረሪት ድር በምልልስ ሕይወት ከፎቅ ወደ ምድር በለጋ እግሮቿ እንዲህ መባከኗ ሕይወት ለማድመቅ ነው አዝና ማቀንቀኗ። ሌላ ልታቀና እሷ አቀርቅራ ችግርን ልትፈታ ለራሷ ግን ታስራ በለጋ ዕድሜዋ ቆስላ ደክማታማ ነገን የምትጠብቅ በተስፋ ላይ ቁማ ለሰው ተቆርቋሪ እጅጉን አዛኝ ናት ጠልታ ማትጠላ ወዲያ ማይሆንላት የምትጠጣው ውሃ ካፏ ተጓጐለ ይሸበራል ልቧ እያሰላሰለ በነጋ በመሸ ሐሳብ እየፈጫት የቤተሰብ ናፍቆት እንዳያጫወታት ጥርጣሬ ዘልቆ ውስጧ እየሰረገ ቅዠት በደመ ነፍስ ልቧ እየመሸከ! ካይኗ ውልብ ቢል ያልታሰበ ነገር ልማዷ ነው ማዘን ተኮማትሮ ማደር፣ ሰቆቃ ቢገጥማት ማንም ሆነ ብላ፣ በሐሳብ ወላፈን በመጨነቅ ከስላ፣ ስለ ራሷ ጉዳይ ምን ቸገረኝ ያለች፣ የመኖር ታሪኳን ለሌላ የጻፈች፣ ለእሷ ያልተጻፈ ያልተዘመረላት፣ የአረብ ሀገሯ ሴት እወቋት ጀግና ናት። የገደል ላይ እንቁ የገደል አበባ፣ እሷን የነከብኝ ከቶ ገደል ይግባ! ከመኖሯ በፊት ጭንቋ የቀደመ ስደት ላይ ተጽፎ ታሪኳ የታተመ የደረቀች እምቡጥ የበጋ ጽጌ ናት። ጎንበስ ብላም ምትኖር መቅናት የተሳናት የወገቧ ህመም የመጉበጧ እውነት ሰውን ለማቆም ነው ለመቅረፍ ድህነት፣ ሌላን ልታራምድ ጉልበቷን በግራ ቁልቁል እንደ ካሮት ለራሷ ተቀብራ እንደ ስር ከመሬት መሰረቷን ተክላ ለቤቷ ዛፍ ሁና የፈጠረች ጥላ። የእናት የአባቷ ጌጥ የወንድሟ ኩራት፣ ሞሰቡን የሞላች ሰውን ለማስደሰት ከትንሽ ጎጆዋ ድህነት አምልጣ፣ ኑሮን ለመቀየር ባህሩን አቋርጣ የሷ እኮ ታሪኳ ተዘርዝሮ አያልቅም፣ በቁራጭ ወረቀት የሚነካ አይደለም። የአረብ ሀገሯ ሴት የሚያሳዝን ሕይወት ቤት እንኳን ብትሰራ እሷ ትኖርበት፣ ልጅ እንኳን ብትወልድም እሷ ታሳድገው የናፍቆቷን ነገር የቀመሰ ያውራው፣ ብዙ ያልተባለ ያልተዘመረላት፣ አላህ የወደዳት እሷ እኮ እህቴ ናት። የአረብ ሀገሯ ሀገሩ ሴት ተወቋት ጀግና ናት። እሽ የተከበራችሁ የቻናሌ ቤተሰቦች፣ ዛሬ ይዤላችሁ የቀረብኩት ግጥም ይሄንን ይመስላል። በድጋሜ ለወሎ ጅራናት ጅራናቴው አዲስ ይሆናችሁ። ሰብስክራይብ፣ ላይክ እንደዚሁም ለሌሎች እህትና ወንድሞች ሸር በማድረግ የወሎ ጊራናቴው የቻናል ቤተሰብ አድርጓቸው ኢንሻአላህ። ያቀረብኩትንም ግጥም ተወዱታላችሁ ብዬ ተስፋ አድርጋለሁኝ። ሐሳብ አስተያየት ካላችሁም ደግሞ ኮሜንት ላይ ጻፉልኝ። መጨመር አለበት መቀነስ አለበት መስተካከል አለበት የምትሉት ሐሳብ ካለ ኮሜንት ላይ ጻፉልኝ። ኢንሻአላህ አስተካክላለሁ። የእናንተ አስተያየት ለኔ ስለሚጠቅመኝ ማለት ነው። በቀጣይ ደግሞ በሌላ ርዕስ በሌላ ግጥም በሌላ ቪዲዮ እንገናኛለን ኢንሻአላህ። እስከዛው ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። አባትም ፈጠን ብሎ ታዲያ ትንሽ ልፍት ብሎ ሌላ ሳውዲ የለም እንዴ ብሎ አታረፋ አሉ። አንዳንዱ የሀበሻ ቤትማ የቱንም ያህል የስደት ብር ቢላክለት በቃኝ አይልም። አንዱን ቀዳዳ ሲደፍኑት ሌላው ተወልዶ ያድራል። እንደ ሰባራ ጋን ከላይ ሲሞሉት ከታች አፈሳል። እንደ አይነት ቤተሰብ እንኳን የሳውዲ ሪያል መቶ ሊያጠግበው ይቅርና ሳውዲ አረቢያ ራሷ ከነነዳጇ ባህር ተሻግራ አስተት ትብላ ቤቱ ብትገባ አንጀቱ ጠብ የምትል አይመስልም። እንዲያው እቺ ከአረብ ሀገር የምትላክ ብር አገር ቤት ላለሰው የአለልፋት ለልፋ ስለምትገኝ ነው መሰል፣ ቢያጠፋት አትቆጭ፣ ቢበሏት አታጠግብ፣ ቢያስቀምጧት አትበረክት፣ ቢለብሷት አትሞቅ፣ የፍየል ጅራት ሆና ቁጭ ወይ ገመና አትሸፍን፣ ወይ ብርድ አታድ። ላኪውንም አራቁታ ተቀባዩም ሳያመሰግን በአየር ላይ ይቀራል። ከውጭ የተላከች ብር ሲያጠፏት አለመቆጨቷን ለማወቅ ከፈለጋችሁ ከፈልጋችሁ በተልኮ ብር የሚኖሩ ሰዎችን ተመልከቱ። ለአስር ብር ዕቃ መቶ ብር ከፍለው ዘጠና ብር መልስ አይቀበሉ ሸምነዋ ምክንያቱም በባንክ በኩል መምጣቷን እንጂ እንዴት እንደተገኘች የሚያስብ የለም። ቢበዛ ባንክ ቤት ሄዶ ለማምጣት ያለው ልፋት ነው። አንዳንድ ጊዜ አረብ ሀገር ያሉ ወገኖቻችን ብር ሲልኩ በባንክ ከሚልኩ ቀይ ባህር ድረስ ነው እናውሰዱ ቢሉ ኖሮ ከአንድ ጊዜ በላይ በረሃ አቋርጦ ለመቀበል የሚነሳ አበሻ አይኖርም ነበር። እንደውም አንድ ጊዜ የበረሀውን እሳት ከቀመሰ በኋላ ከዚህ በኋላ ብር እንዳትልኪ ይሄ ከአረብ ሀገር የሚላክ ብር እንደሆነ በረካ የለውም እዛው ለራስሽ አጠራቅሚ ብሎ መልእክት ይልክ ነበር። ግን ይሄ ባንክ እያለ እንዴት ይሆናል? አንዳንዱ ቤተሰብ ደግሞ ዝም ብለው ከላኩለት ዝም ብሎ መቀበል እንጂ ምን እንደሚያደርግበት እንኳን አያውቅም። አንድ ገጠር ልጅ እህቱ ከአረብ ሀገር በየጊዜው ለሚያስፈልገው ነገር ሁሉ ስትልክለት ትኖርና የጠየቃትን ሁሉ ታሟላለታለች። በሌላ ጊዜ ስልክ ደውላ አሁን ደግሞ ምን ልላክልህ? ትለዋለች። ልጁ የጎደለበትን ነገር ቢያወጣ ቢያወርድ ሁሉም ተሟልቷል። እናም ትንሽ አሰብና አሁን እንኳን ምንም አልፈልግም ከተመቸሽ በጎች የምጠብቅበት አነት ያለ ሽጉጥ ላኪልኝ ማለት አሉ ጉድ ነው የሞላለት ህጻን ስድስት አመት ይጠባላሉ ይሄ ደግሞ እንዴት መሰላችሁ ልጁ የአስራ ዘጠኝ አመት ጎረምሳ እያለ እናቱ አረብ ሀገር ትሄዳለች እናም በየወሩ ከሚል ችለው በላይ የሳውዲ ሪያል ስትልክለት ብሩን የሚያጠፋበት ጊዜ አጠረው ከዚያም አልባሌ ቦታ ለመዋል ትምህርቱን አቋረጠ እናት ለምን አቋረጥክ ስትለው ክፍል ውስጥ በትምህርት ሰዓት አነጠስክ ብለው ከትምህርት ቤት አባረሩኝ አላት። ይሄው ዛሬ ሀያ አምስት አመት ሞላው። ለስድስት ዓመት እናቱ በምትልከው ብር በቀን ሀያ አምስት ሰዓት በርቸስ ይላል። እናም ስድስት ዓመት በእናቱ ጡት የሚኖር ተባለ። እናቱ ወደ አገር ቤት ካልመጣች ወይም የምትልከውን ብር እሬት ካልቀባችሁ ለቀጣዮቹ ስድስት ዓመታትም ልጁ ጡት ላይጥል ይችላል እየተባለ ነው። ለካ የብር ብዛት ልጅ አያሳድግም። መቼም ወላጅ ለልጁ የማያደርገው ነገር የለም። ስንት ወላጅ ልጄ ይተዳደግልኛል ብሎ መኪና ገዝቶ ይልካል አገር ቤት። መኪኖቹ በየጥጉ መቃሚያና መጠጫ ሆነው ይቀራሉ። ወይም ባሌ ሰርቶ ተለውጦ ይጠብቀኛል ብላ የላከች ሚስት ባል ሆዬ በአዲሷ መኪና ሌላ አዲስ ሚስት አግብቶ ይጠብቃታል። እህት ወንድሜ ይለወጣል ብላ ሚኒባስ ገዝታ ትልካለች። ወንድም የመኪናዋን የውስጥ አንጀት በየጊዜው ሲቸረችር ኖሮ ባዶ ቆርቆሮ ወይም ጠርሙስ መልስ አስቀምጦ ይጠብቃታል። እንደው የመኪና ነገር ከተነሳ ውጭ ሀገር ደም ተፍተው ሰርተው ገዝተው መላካቸው ሳያንስ በየጊዜው ተበላሸችብኝ እያሉ ለመለዋወጫ መግዣ የሚቀበሉት ብር ራሱ ሌላ መኪና መግዛት ይችል ነበር። ሰውየው የዘንጋዳ ንፍሮ ሰጥተውት እየበላ እንዴት ነው ይጣፍጣል አሉት አሉ። መጣፈጡ ቀርቶብኝ እጄን በለቀቀኝ ብሎ መለሰ ይባላል። መኪኖቹ ማትረፋቸው ቀርቶ መለዋወጫቸውን እንኳ ቢችሉ እንዴት ጥሩ ነበር። መቼም ሰው ሀገር የሄደ ሰው መከራው ብዙ ነው። ከሁሉም የሚከፋው ደግሞ ቤትም ሆነ መኪና በቤተሰብ ስም በባል ስም በእህት በወንድም ስም አምነው ከገዙ በኋላ አገር ቤት ሲመለሱ ስም አላዘዋውርም፣ የራሴ ንብረት ነው አላቀሽም እየተባሉ ለእንዴት፣ ለብስጭት፣ ለእብደት፣ ለጎዳና፣ ለዳግም ስደት የተዳረጉትን ቤቱ ይቁጠ ቪዲዮውን እስከ መጨረሻው ስለተከታተላችሁ ከልባድ ልጌ አመሰግናለሁ።